ሰላም ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የፋንዲሻ ፋሚሊዎች ሁላችሁም ሰላም ሰላም ብያቻለሁ። ሰላምታ ይድረሳችሁ። እንዴት ናቸው? ማን ናችሁ ወይ? እኔ ያለው ስኬር መስገን በጣም ጤና ነኝ። ሰላማችሁ ይበዛ ይሆንላችሁ። እዚህ ሰሞን የተደረገ ነገር፣ የሚወራው ነገር፣ የሚሰራው ስራ በጣም አስጠልቶኛል። ጌታን በጣም አስጠላን። ደሞ ከትላንት ወዲያና ዛሬ ፉአት በጣም አንጀቴ በላኝ። የምር የምር የምር አንጀቴ በላኝ በእውነት ሰው ልጅ ሲቀየር ሞተው አለባቸው። ሰው ልጅ ሲቀየር ሞተው አለባቸው። ሶ ባለፈው ይቅርታ ጠይቆ ነበረ ይሄ ልጅ። ከአሁን በፊት እኛ እሱን የሰደበን ምክንያት ፍቅር ስለሰደበና ፍቅር ስላሳደበ ነው። ጣለን ጣመደን ከአሁን በፊት ለሷስ ምን ያክል መሥዋዕትነት እንደከፈለ በደንብ እናቃለን እሱን በፈጣሪ ዘንድ በእውነት በደንብ እናውቃለን። እኛ ደጋፊዎቹ ብቻ ሳይሆን ሙሉ ህዝብ የሚያውቅ ነገር ነው። በጣም በእውነት ምን ያክል ማስዋእትን እንደከፈለ ለዚች ልጅ ምን ያክል ዋጋ እንደከፈለ ምን ያክል እንደደከመ፣ ለዚህ ለመድረሰት ለዚህ የደረሰችው አንድ የፉአድ ምክንያት ነው። የምር እኛ እሱን ያስቀየመ ነው፣ እሱ ስላስቀየመ እሱ ማይሆኑ ቃላት ስለጠቀመ እንዴት እኛ ለነሱ እንደዚህ የሆነ እንዴት እንደዚህ ብሎ ሰደባት ብለ ነው ተቀየመ ነው ሶ ነገር ግን አሁን ባለፈው ይቅርታ ጠይቋል። ይህም ይቅርታም ባይዘው እኔ በጣም ስምታ የነበርኩኝ ብዙ ቃላት ተናግረናል ሁላችን። ነገር ግን ፉአድ አሁን ትቷል ሁሉም ነገር አስተካክሏል። በጌታ ፊት ልለምናችሁ በፈጣሪ ስም ሊጠይቃችሁ ተመለሱ ከነ ጭምር ተመለሱ ከአሁን በፊት ምን ያክል መስዋዕት እንደተከፈለ ምን ያክል ዋጋ እንደከፈለ ምን ያክል እንደለፋ ምን ያክል እንደደከመ በደንብ እናውቃለን። ነገር ግን አሁን ሁላችን መመለስ አለብን ማለት ነው። ለሁለቱም ጎን መቆም አለብን። እኛ ለፍቅርየም ለፉአድም ጎን መቆም አለብን ማለት ነው። ለምን ዞሮ ዞሮ የኛው ናቸው፣ የኛው ናቸው። ለባዳ አሳልፈን መስጠት የለብንም ለባዳና ለወሮ ባላ አሳልፈን መስጣት የለብንም። እነዚህ ልጆቹ ማለት ነው። ወሮ ባላ ማን ነው ካላችሁ የምታውቁ ካላችሁ ታቃላችሁ። ለምን እነሱ አሁን ደግሞ በሌላ ያመጣው ጣጣ እነሱን ተሰዳቢ ሆኑ። ሌላው ያመጣ ሰበብ በራሳቸው እዛው የተፈተፈተ ነገር አሁን ደግሞ ተመልሶ ፍቅርዬና ፉአት ቡሩካኝ የተሳደበናሉ። እነሱ ሶስቱ ምንም ያጠፉ ጥፋት የለም እነሱ ሶስቱ ምንም ያጠፋት ጥፋት የለም። ምን ማለፈልጌ ነው? ትላንትና የዚያኛው የኛ ጎረቤት የተሰራ ዲራማ ከትላንትና የተሰራ ዲራማ ሰምታችኋል ከሆነ ሰምታችኋል። ካሁን በኋላ ግን የፉአድ የፍቅር ጎንን ያለ ነው የፍቃድ የፍቅር የቡሩካ ጎንና አለ ነው። እኛ ካሁን በኋላ ለምንድን ነው ወርቅ የተቀየረሽ? ለምንድን ወርቅ እንደዚህ ሆነ የምትሉ ከሆነ በጣም ይቅርታ። ለምን ብትሉ ሰው ልጅ ሰው ሆኖ ያጠፋ የለም። ፈጣሪ ሆኖ ይምራል። ሰው ሆኖ ማያጠፋ የለም። በብረት በብረት ዝግት አይጠፋም። ሰው ሆኖ ማያጠፋ ተው ሰው የለም። እኔ ቢሆን አጠፋለሁ ማንኛውም ሰው ቢሆን ያጠፋል። ግን ይቅርታ ካለ መተው አለብን። እሱም ይሁን አሁን ዛሬ በጣም ዋናውና ዋናው ጉዳይ የመጣው ምክንያት ፍቅርዬና በፉአድ ምክንያት ነው። ሁለተኛ ደግሞ እቺ ማና ሲሟ ማና ሲምስረና ማና ሲሟ እንኳን በጣም ባላቃተም አንድ ሰው ጋር ተቀራረብኩሽ ብለሽ የሰው ማንነቱ መወራት ልክ አይደለም፣ ተገቢ አይደለም። ፍቅርዬና ፉአድ ፍቅረኛ ማሞች መሆኑ በደንብ እናውቃለን። እኛ ስለተቆጣን እኛ እሱ ባለፈው ስላስቀየመ እሷም ተቃይማ ነው እንጂ ፍቅርዬ ፍዋድ ከህወቱን በላይ ትወደዋለች፣ ታፈቅሯለች። ፍቅርዬ ፍዋድን ከህወቱ በላይ ትወደዋለች፣ ከህወቱን በላይ ታፈቅሯለች። እሱም እንደዛው ቢበልጥ እሱ አይገባሽም እንደ ከማንም ጋር ሌላ ሰው ስመጣ ስመጣ ምን ያክል እንደሚቀናት ምን ያክል እንደሚያጓጓት ምን ያክል እንደሚሳሳላት አታውቅም። እንደ አንቺ ምን አይነት ደንቆሮ ሆነሽ ነው? እንዴት የጓደኛው ፍቅረኛው የጓደኛው ጓደኛ ለኔ ከፍቅር ፍቅር ይዞኛል። በስጥቀይቂ ሰዓት ትንሽ ህሊና የሚባል ነገር ወዴት ሄደ? የሞላ ወንድ ውስጥ ይሄ ልጅ ነው። ታየሽ፣ ሁለት ዓመት ሙሉ የዝች ልጅ ምን ያክል መዋስዋትን እንደከፈለ ያወቀሽ እንዴት? ፉአድ መልካም ሰው ነው፣ ፉአድ ጥሩ ሰው ነው፣ ፉአድ የሰው ውርቀት አይጠብቅም። አፍኮርስ፣ የሰው ውርቀት አይጠብቅም። ግን ፍቅረኛው ያለሽ፣ እንዴት እንዴት? በምን ህሊና ነው በምን አይምሮሽ ነው ከፉአድ ፍቅር ይዞኛል? በሽሚቱ መጪ ገርሞኛል። እኛ ባለፈው ስለተናደደን አውቅናለ ነው። እንዴት አንቺ በምን ህሊና ነው? ከፉአት ፍቅር ይዞኛል ብለሽ ፍቅረኛ የምትጠይቀው ፉአትና ፍቅር ህልም የሚያል ፍቅረኛ መዎች ናቸው። ህልም የሚያል ባለ ትዳር ናቸው። ለምን ብቴ ትዳሩ ፈጣሪ ነው የሚያስተካክለው፣ ግን ፍቅረኛ ማቾች ናቸው። እንዴት አይገባሽም ወይ? እሷ ለሰ ምን ያክል እንደምትሳሳ እሱን ለሰ ምን ያክል እንደምትሳሳ አይገባሽም ወይ? እኛ ባለፈው ስላስቀየመ ተቆጣን እንጂኮን ፍቅረኛና ፉአት ይለዩ አላለንም። አሁንም ነገም ዛሬም አይለዩ እሱ በእምነቱ እሷም በእምነቱ ፈጣሪ እስከሚያስተካከል ድረስ ይጣመሩ። ምን አገባሽና ነው ፍቅር ይዞኛል የሚጠይቅ? ምን አይነት ህሊና ይዞሽ ነው? ምን አይነት አእምሮ ይዞሽ ነው? ምን አይነት ፍቃድ ፈቅዶሽ ነው? በእውነት ገርሞኛል። ሁለተኛ ደግሞ በምን አይነት ደግሞ አንቺ ህሊና ይዞሽ ነው አንተና ማና ሲሞ እቺ ማናት? እሷና አንተ ተጣመሩ አንድ ላይ ሆኑ የምትዩ ፍቃድ የሰጠሽ ማነሽ አንቺ? ፈቃድ ሳጭነሽ አንቺ ማ ስለሆነሽ ነው ለእሱ ፍቃት የሚሰጪኝ? ምን አይነት ንግግር ነው? በጣም አስጠላችኝ፣ በጣም ቆይ። አሳልፈሽ ትሸጪኛለሽ? ምን ያባት እኔ። ስሜት ለምን ተሰማሽ? አይደለም ፈቲ ሊሰማሽ ይችላል። በቃ ግን በዚህ ልክ አይደለም፣ እንዲህ አይደለም የሚደረገው። ፍቅር ማለት ያ አይደለም። እኔ ፍቅር በጣም ነው የማዝንላችሁ፣ በጣም ነው የምታሳዝኑት። የእውነት ማለት ለእኔ እንደዚህ ኔት አመለካከት ይኖራችኋል ብዬ አስቤ አላቅም። የእኔ ስሜት አልነበረም ገባሽ? እኔ ከሱ ጋር ጓደኛ መሆን እፈልጋለሁ፣ ፍቅረኛ ባለሆን። ምክንያቱም እሱን የመሰለ ሰው ከጎኑ ማጣት አልፈልግም። እና ለእሱ ያለኝ ስሜት ምንም ምንም አይነት ስሜት የለኝም ማለት አልችልም። ለሱ ግን ያንን ስሜት መደበቅ አለብኝ የግድ። እኔ እና እሱ ግንኙነት የማይሆን ከሆነ መለያየት ሞት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደና ናችሁ ይ በጣም ደና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያው ትንሽ ብጠፋም ዛሬ መጥቻ አለው። የመጣሁበትም ጉዳይ ደግሞ ሁሉን ነገር ለማጥራት ነው። ምክንያቱም ሰሞኑ ብዙ ነገር እየተባለ ነው፣ ብዙ ነገር እያየን ነው። እና ይሄ ሁኔታ ደግሞ እስከ መቼ ብዬ ዛሬ ነገሩን ለመጨረስ ነው የመጣው። በቃ ድምድም አድርጌ ከምንም ይሄ ነገር ተንዛዛ ህይወታችን ላይ አንድ ነገር በተደጋጋሚ ሲደጋግም በቃ ህይወታችን እንዲሰለቻችሁ ነው የሚያደርገው። እኔ ደግሞ ያንን ነገር አልፈልገውም። ምንድን ነው ዛሬ ያው በቀደም ባለው ቪዲዮ ፈቲ ፉፉ እንደምታፈቅረው ተናግራ ነበረ። እና ለእኔም ለኦዲዬንስም በካሜራ ፊት ተናግራ ፉን እዛው ቀጥረው ለፉልት ነግሮ ስትል አስቆሚያት ነበረ። እማ ነገርሽ እንዳይጠፋ ነገርሽ እንዳይጠፋ እዚህ ጋር ፉ ምታፈቅረው እሷ ከሆነች እንዴት አንቺ ትፈቅጃለሽ? እንዴት አንቺ ትፈቅጃለሽ? ምን ማለት ነው? እንዴት ትፈቅጃለሽ? ፉ፣ መፋቀር እንዴት አንቺ ትፈቅጂ አለሽ በምን አንቺ ትፈቅጂ? ይሄ ልጅ እንዴት ነው የሚጎዳ አታውቅም ምን ያክል እንደሚጎዳ ምን ያክል እንደሚወደሽ ምን ያክል እንደሚያፈቅርሽ ለአንቺ ምን ያክል ቦታ እንዳለ አታቅም። እንዴት ለሌላ ሰው አሳልፈሽ ለመሳት ነው ዝግጁ ሆነሽ ፈቅዳለሁ ት የምትፈቅጂ እሷ ደግሞ አንቺና ፉት አንድ ላይ በጣም እንደምትቀራርቡ ያወቀች እንዴት አንቺን እንደው በውጭ ሳይሆን እንደው ሌላ ሰው ሳትጠይቅ አንቺን እንዴት ማታ ፍቅር ይዞኛል ብላ የምትጠይቀው ምን አይነት ህሊና ነው? ሶስተኛ ደግሞ ልጁ ለንቺ የቤት እቃ ነው ወይ የቤት እቃ ነው ወይ? እውነቱ ነው። በጣም አንጀቴ በላሽ ዛሬ። በጣም በጣም በጣም ከትላንት ነው ዲና፣ ትላንት ነው ዛሬ። በጣም አንጀቴ በላሽ እንዴት? አንቺ ሰው ልጅ እኮ ክብር የሚባል ነገር አለ። አንቺ ሰው ልጅ ለአንቺ መቀየሪያ ልብስ ነው እቃ ነው። እንዴት እክል እንደዛ ታቆ ምን ማለትሽ ነው? ምን አይነት ህሊና ነው ይዘሻል? ከአንቺ ማንም አልጠበቀም፣ ይሄን ከአንቺ ማንም አልጠበቀም፣ ማንም። በጣም በጣም ነው አስቀያሚ፣ በጣም አስቀያሚ ስላሰራችሁ ምን ነው እናንተ? ቆይ እናንተ እይታ ካጣችሁ የሚታወርላ ነገር አጣችሁ ነው እንዴ? ምን አይነት ነው ይሄ? እኮ ህይወት ጉዳይ ነው። እሱም በአላህ አንቺን በፈጣሪ በቅ ፈጣሪ እስከሚያስተካክል ድረስ እሱ አላህ እስከሚያስተካክል ድረስ አንቺ እመቤቴ ማርያም እስከሚታስተካክል ድረስ በእምነታችሁ በእምናታችሁ ተጽእንታችሁ ፈጣሪ መጨረሻ ላይ እስከሚል ድረስ መጠበቅ ነው እንጂ አንቺ እንዴት ለሌላ ሰው አሳልፍ ተሰጥተሻል? ምን አይነት ንግግር ነው? ምን አይነት ወደ ነው የሚታወሪ? ምን አይነት ነው? ለአንቺ ልጁ የቤት እቃ መሰለሽ እንዴ? አንቺ የማትፈልግ ከሆነ እኮ ልጁ ቤተሰብ አለው። ምን አይነት ነገር ነው ይሄ? ልጅ ቢታምስ ነገ እንትን ቢሆንስ ማነው ሀላፊነት የሚወስደው? በጣም ነው የሚታሳፍሩ ጌታ፣ በጣም ነው የሚታሳፍሩኝ። በእውነት ፉዓት፣ በጣም አሳዘነኝ። አሁን በጣም በጣም አሳዘነ። ጌታ ምስክሬ ነው። ኦ ማይ ጋድ። በኔ ያላማርን ፈቲ፣ አልተረዳኝም መሰለኝ። ማለት እንደጀመርሽ ቅርሽ ምንድን ነው አብሮ መሆን ምንድን ነው ምንድን ነው ፍቅር ያው የሆነ ሰዓት ላይ አንተ የፍቅር ጥያቄ አቅርበህላት ነበር አይደለ? ቢሆን ስሜት እንዳለህ ነግራት ነግረህ ቢሆን እና በዛ ሰዓት አልተቀበለችም። ከጊዜ በኋላ ደግሞ እሷ ሲይዛት የምትቀበላት መሰለኝ። በጣም አሪፍ ጥንድ ትሆናላችሁ ብዬ አሰብኩ። ምክንያቱም አንተ በጣም ጥሩ ሰው ነህ፣ ጥሩ ንጹሕ ልብ ያለ ሰው ነህ። እሷም እንደዚህ አይነት ሰው ናት። እና ሰው የሚቀናባቸው ጥንዶች፣ ሰው የሚመኛ እንደነሱ ነው መሆን ፈልገው ብሎ የሚመኛቸው ጥንዶች የምትሆኑ ይመስለኛል። ማናቸውም ተናገሩ፣ አይመለከተኝም ግን አንቺ ምን እያልሽ ነው? አንቺ አሁን ፍቅር፣ አንቺ ምን እየነገርሽ ነው? በግልጽ በትክክለኛ አማርኛ ልትነግሪኝ ትችያለሽ። ስለምን አብሮ መሆን ነው የምታወሪው? ስለምን የምታምሩ ጥንዶች ነው የምታወሪው? ምንድን ነው የምታወሪው? አልገባኝም። የእውነት እንዴት ያስረዳ? ከዚህ በላይ እኔም እኮ ተጨነቅኩኝ፣ ግራ ገባኝ። ምንድን ነው መጨነቅ? ፍቅር ምን እያልሽ ነው እንዴ? ምን እየነገርሽ ነው? ፍቅር ምንድን ነው የምትነግሪኝ? ወይኔ፣ ልሂድ፣ ታውራላችሁ። ምንድን ነው እንደዚህ ያደረገት ጉዳይ ማለት አንተ ተናግረኋን ነበር እንዲህ። ከዚህ በፊት ይሄ ስለ እንደዚህ አይነት ወደኋላ መለስ ብዬ ነገሮች ማብራራት አይጠበቅብኝም። በሰዓቱ በቃ እኔ የመሰለኝን አደረግኩ፣ ለአንተ ጥሩ ነው ያልኩትን ያደረግኩ። ገባ እኮ ምን እኮ ምን ፍቅር ምን? በአሁኑ ሰዓት በቃ እሷ ከጎን ብትሆን እንደ ፍቅረኛ ብትተጋገዙ ምናምን ደስ ይለኛል። እና ዙሪያም ካሉ ሰዎች ደግሞ ፈ አሪፍ ልጅ ናት፣ በጣም ታስብልሃለች፣ ትጨነቅልሃለች ምናምን። እቃ እመስልሻለሁ ስታይ እኮ ትክክል፣ እቃ መስልሻለሁ ወይ? ኦፍኮርስ እቃ ነው መመስላችሁ፣ እንደፈለጋችሁ ስሜትሽን፣ ስላከበርኩ ስለተረዳሁሽ፣ እኔ እንደዚህ እንዲሰማህ እኮ አይደለም እንዴ እቃ ልታደርጉኝ አማራችሁ አ አይደለም እኔ እንደዚህ ባይዛው እንድታስቡ አይደለም። እንዴ የምን እቃ ነው አንተ እኮ እኔ ሁን እኮ አይደለም ያልኩ ታምራላችሁ ብትሆኑ። ስለዚህ አሁን እሷ አልፈልግም ካልክም በአሁን ሰዓት የመጀመር ሀሳብ የለኝም ካልክም እኮ ትችላለህ። ለእናንተ ፍቅር ማለት ይሄ ነው። ገብታችሁ ያላችሁ የራሳችሁን ስሜት ብቻ አምታዳምጡበት እራሳችሁን ብቻ የምትረዱበት ስለሆነ ሰው የማትጨነቁበት፣ የማታስቡበት፣ የማትረዱ እኔ እኮ በግድ እሁን እያልኩ አይደለም። ከፈለግ እሺ ወይም እምቢ ማለት ፍላጎት ያንተ ነው። እኔ ስላስገደድኩ መጀመሪ ለምን አትረጋጋ። ፍቅር እኔ ከአንቺ ይህን ነገር አልጠብቅም። አንቺ እንዴት ይኛለሽ? በዚህ ልክ አሳልፈች ትሰቂኛለች። ያስበ ያላቅም ገባሽ? ትክክል ለምን ተሰማሽ፣ አይደለም ፈቴ ሊሰማሽ ይችላል በቃ ግን በዚህ ልክ አይደለም። እንዲህ አይደለም የሚደረገው። ፍቅር ማለት ይሄ አይደለም። እኔ ፍቅር በጣም የሚያዘንጉብሽ በጣም ነው የምታሳዝኑት። የእውነት ማለት ለእኔ እንደዚህ አመለካከት ይኖራችኋል ብዬ አስቤ የማላውቅ የእኔ ስሜት አልነበረም። ገባሽ ይኸው እ

ለምን ስለ እኔ መረጋጋት አይደለም። እኔ ያ ስሜት ለምን ተሰማሽ አይደለም። በዚህ ልክ ግን እንደዚህ በግልጽ ለእኔ ነግረሽኝ ቢሆን ኖርማል እኔ የምመልስልሽ መልስ መልስልሻለሁ። አንቺም ከእሷ እንደምታገኚ ነው እያሳብሽ ያለሽው ገብቶሻል። እኔ እኔ እንቁስ ነው።